በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ከሰደድ እሳቱ ጋር ሌላ ትኩሳት በእስራኤል ተፈጽሟል። የእስራኤልን ሰደድ እሳት የነገሩን ውጥረት ከፍ ያደረጉት የጦርነት ነገር ሌላ አሳሳቢ ሆኗል። እንግዲህ የመድን ዓለም ታሪክ ሁሉ ያለው በዚች ቅድስት ሀገር ላይ ያለው የተጠመቀበት ቦታ ምንድን ነበረ የሚለው የሚለውንም የጌዮን ወንዝ አባይ ወንዝ ማለት ነው። ጥምቀቱ እዛ ነበር። በእርግጥ እኔ አንድ ነገር ስናገር መድኃኒ ዓለም ራሱ ለሕዝቡ እየከፈተ ይመጣል ማለት ነው። የመድህን ዓለም ስሞችን ማጥፋት ለምን አስፈለገ? የእሱን ስም እንዳናውቅ ለምን ተፈለገ? የሚቻላቸውም አሁን በመስቀል ላይ አልሞተላችሁም ልንባል ማለት ነው። ህዝብን እነሱ በሚፈልጉት መልኩ ይዘውታል። የእግዚአብሔርን ህዝብ ማለት ነው በእነሱ ፎርሙላ። ይሄ ነገር መቼም ይገኛል ብለው የማይጠብቁት ነው። በታሪክ ታይቶ የማይታወቅ ሰደድ እሳት በእስራኤል መከሰቱን ተከትሎ ተዘግተው የነበሩ መንገዶች ዳግም መከፈቱ ተነግሯል። በእስራኤል ተከስቶ የነበረው የእሳት ቃጠሎ አሁን ሙሉ በሙሉ በቁጥጥር ስር መዋሉ ተነግሯል። እሳቱም ምን ያህል በንብረትና በሰው ላይ ጉዳት እንዳደረሰ እስካሁን የታወቀ ነገር የለም። በእስራኤል ጥሪ መሰረት እሳቱን ለማጥፋት ከብዙ አውሮፓ ሀገሮች ተሳትፈዋል። አሁን እስራኤል ሙሉ በሙሉ እሳቱ ጠፍቷል። ነገር ግን አሁንም የእሳት አደጋ ሰራተኞችና አምቡላንሶች በተጠንቀቅ ቆመዋል ተብለዋል። ባለፈው በከባድ ንፋስ ታግዞ እየተዛመተ የነበረው ሰደድ እሳትን ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ዓለም አቀፍ የዜናው ታር ሁሉ ዘግቦታል። እስራኤል ብሔራዊ ያደጋ ጊዜ ላይ መሆኗን ተገልጾ የሰደድ እሳቱን ለመከላከል የዓለም አቀፉን ማህበረሰብ እስራኤል ድጋፍ የጠየቀች ሲሆን ከተከሰተው ሰደድ እሳትም በታሪክ ታይቶ የማይታወቅ በሰዓት 60 ማይል ፍጥነት የሚጓዝ ከባድ ሰደድ እሳት መከሰቱ የታወቀ ሲሆን ዛሬም በእስራኤል ከሰደድ እሳቱ ጋር ሌላ ትኩሳት አሳሳቢ፣ ሌላ የጦርነት ውጥረት ሆኗል። ሀገሪቷን ጠዋት ማታ በተጠንቀቅ በስጋትና በነውጥ ማዕበል ውስጥ መሆኗን ለሚያይ ለሚመለከት ግልጽ ነው። በምድር ሀገራት የሰማይ ቁጣና ቅጣት ዛሬም አንድ በአንድ እየተዛመተ ነው። ከአሜሪካ የወጠነው ወደ መካከለኛው ምስራቅ ተዛምቶ በእስራኤል ጠዋትና ማታ የስጋት ህይወት የህዝቧ ዛሬም በምድሪቷ እየተከሰተ ነው። እንግዲህ የመድህን ዓለም ታሪክ ሁሉ ያለው በዚች ቅድስት ሀገር ላይ ነው ያለው። እንግዲህ ቅድስት ሀገር ግዛቷ በጣም ሰፊ እና ትልቅ እንደነበረ በተደጋጋሚም ብዙውን ጊዜ ተናገር ያለው ዛሬ እንደዚህ ጥብብ እያለች የመጣችበት ምክንያት በጣም ለሆዳቸው ያደሩ ገንዘብ የሚወዱ ጥቅማቸውን የሚያስቀድሙ ስለ ሀገር ፍቅር ጉዳይ የማይሰጣቸው ምንም የማይመስላቸው ኪሳቸው ከሞላ ጊዜያዊ ጥቅማቸው ከሞላ ሀገር አሳልፈው የሚሰጡ ናቸው። ዛሬ የግዛቷ የኢትዮጵያ ግዛት ሰፊ የነበረው እንደዚህ የጠበበው ሰው ውስጧ የነበሩ ገንዘብን የሚያስቀድሙ ጥቅማቸውን የሚያሳድዱ፣ ዛሬ ግን እነሱ አልፈዋል፣ ግን እነሱን የሚመስሉ ደግሞ ተተክተዋል እና የቅድስት ሀገር ኢትዮጵያ ግዛቷ ምን ያህል ስፋት ነበረው ዛሬ እዚህ ደረጃ ላይ የደረሰው ጥቅም ፈላጊዎች በዛ ሰዓት የነበሩ እንግዲህ አስቡት መድን ዓለምን እንኳን ይሁዳ ለሰላሳ ዲናር ብሎ እንግዲህ ሰላሳ ዲናር በዛ ሰዓት እንግዲህ በጣም ትልቅ ነበረች ማለት ነው። ለዛ ብሎ ታሏል። ከዚህ የእሱ ዘሮች ደግሞ በአሁን ሰዓት አሉ ለማንም የማይተኙ ማለት ነው። በእርግጥ እኔ አንድ ነገር ስናገር መድሃኒ ዓለም ራሱ ለሕዝቡ እየከፈተ ይመጣል ማለት ነው። ለምን የመድሃኒ ዓለም ስሞችን ማጥፋት ለምን አስፈለገ? የሱን ስም እንዳናውቅ ለምን ተፈለገ? የሚለውም ራሱ እንግዲህ ወደፊት እያየነው እንመጣለን። ዘመንን መቀየር ከቻሉ የሚቻላቸውም አሁን በመስቀል ላይ አልሞተላችሁም ልንባል ማለት ነው። ብዙ አይነት አካሄድ እና ብዙ አይነት ስራ ተደርጎብናል። ቀደም ሲልና እንደሚታወቀው ሚስጥራዊ ማኅበረሰብ የዓለምን የዓለምን ኢኮኖሚ ተቆጣጥሮታል። ሕዝብን እነሱ በሚፈልጉት መልኩ ይዘውታል። የእግዚአብሔርን ሕዝብ ማለት ነው። በእነሱ ፎርሙላ ይሄ ነገር መቼም ይገኛል ብለው የማይጠብቁት ነው። የተጠመቀበት ስ ቦታ ምንድን ነበረ የሚለውንም ይዣለው ማለት ነው። እንግዲህ እንደሰማነው ከሆነ የዮርዳኖስ ወንዝ ነው የተባለው። እኔ ደግሞ አስተካክለዋለው አስተካኪ ስለተባልኩ ማለት ነው። የጊዮን ወንዝ አባይ ወንዝ ማለት ነው። ጥምቀቱ እዛ ነበር። በምንት ነው የምናረጋግጠው? ንግስተ ነገስት ችግር የለውም ይመጣሉሉ። ነገር እንግዲህ 42 ዓመት ነበረ። አሁን ደግሞ ለኛ የተነገረን 33 ዓመት ነው። ከ33 እስከ 42 ያለው መድህን ዓለም ምን ሰራ የሚለው እሱ ተቀብሯል። አባቶች መምህራን እንዴት ናችሁ? እንደው ንፍቅ በላችሁ ነበረ? ደህና ናችሁ? ይህቺ ሴትዮዋ እንደው መቼውን የምትሞተው ነው? ሞትን አልፈራም መፍራትም የለብሽም ተብያለሁ። እስራኤል ሀሳዊ መሲሁን ለማምጣት ቀንም ሌትም ከምዕራባውያኑ ጋር መንገዷን በምትጠርግበት ሰዓት በዚህ ቢሉ ሌላ ትኩሳት በዚያ ቢሉ ሌላ የእግር እሳት የሚሆን የሰማይ ቁጣና ቅጣት በምድር ሀገራት ሁሉ እየወረደ ነው። በቀጣይ በምድር ላይ እየተከሰተ ያለውን ቀድሞውኑ በሰማይ አምላክ መልእክት ምን ተብሎ ነበር የሚለውን አነ ገብረአብ ሳሙኤል የምዘግብ መሆኑን እየገለጽኩ የእስራኤል ሰደድ እሳት ዘገባይን በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ ዘኢትዮጵያ